ሞተች። ሳሮን ይሄ ሁሉ መቋቋም አልችልም፣ ወንጀሌንም እስር ቤት ገብቼ ማሳለፍ አልፈልግም፣ በቃ እህቴንም አይኗን ማየት አልፈልግም ብላ ከዚህ ዓለም በሞት ተሰናበተች። በጣም ያሳዝናል። ሂውይ በጸጸት እራሷን ስታወደቀች። ዲ በጣም ያሳዝናል። የዲ ሁኔታ በጣም አሳሳቢ ሁኔታ ላይ ነው ያለው። ብቻ ግን በጣም ያሳዝናል እሩት እሩት ና ሚኪ፣ እኔ ምልሽ ቆይ፣ አሁን ደግሞ ማን ይከለክለናል? ለምንድን ነው አብረን የማን ሆነው ሲላት፣ አይ በፍጹም አልፈልግህም፣ ቤተሰቦቼ አንተን አይወዱህም። ስለዚህ ቤተሰቦችን የሚወድ ሰው ከሌላ ሰው ጋር ልጋባ ነው ብላ ቁርጡን ተናገረች። ሳሚ ጨለለ። ሳሚ በሳሮን የተነሳ እንዴት እንዴት እራሴን ሳጠፋ፣ ለምንድን ነው ያልመጣኸው? እኔን ለማን ተውከኝ? እስከ ዛሬ እወድሻለሁ አፈቅድሻለሁ ስትለኝ የነበረው ለካ ሱሸት ነው አይደል? ብላ መጣችበት። ከዛም በኋላ ሁሉም ደነገጡ። እና አሁን ሳሚ ያለበት ሁኔታ በጣም አሳሳቢ እና በጣም አንገብጋቢ ሁኔታ ላይ ነው ያለው። ሳሚ በጣም ያሳዝናል። ሁሉም ቤታቸውን ጥለው ወጡ። ታሪኩ ያሳዝናል። የእውነት አመጣጡ በጣም ደስ የሚል ፈታ የሚል እንዲሁም ሳሮንን ያመሰገንበት ነበር። እንዴት አንዲት ሰው ጎዳና ላይ አግኝታ በዚህ ልክ መልካም ሴት ትሆናለች እያልን ሁላችንም በሳሮን የተነሳ ስንደመም ነበር። ነገር ግን አልተሳካም። ምክንያቱም የሳሮን ሁኔታ ለጊዜው ነበር እንጂ በኋላ ላይ ተቀየረ። ሳሮን አውሬ የሆነች ሳሮን በህገ ወጥ መንገድ ህፃናቶችን የምታዟዙን ያደንዛጭ ወዘተ በጣም ብዙ ወንጀሎችን እየሰራች ያንን ይመስል ቤት ጠንበለል የመሰለ ጂፕላስ ስሪ ቤት የሰራችው ለካስ ሰዎችን እየገደለች በሰው ደምና በሰው ስቃይ እንዲሁም ደግሞ በህጻናት ነበር። ያ ሁሉ ፈረሰና ያም ጭራሽ የገዛ እህቷን ሳይቀር እንደዛ ስታሰቃይና ስትበድላት የነበረችው እህቷ የገዛ እህቷ ሆና ተገኘች። በዛም የተነሳ ይህንን ነገርማ መቋቋም አልችልም፣ እናቴም ደግሞ የገዛ እህቷን የገዛ ልጄን የበደለች ልጅ የለችኝም ስለምትለኝ፣ እኔን በቃ እሱ በምንም ሁኔታ እንድታስታውሱን አልፈልግም እንደውም እኔ ማስታወስ ከፈለጋችሁ በመጥፎ ሁኔታ አስታውሱኝ ብላ በጥይት ራሷን ጭንቅላቷን በስታ ሞተች። እውነት ሳሮን ግን መሞት የለባትም ነበር። ምክንያቱም ሳሮን በቃ ተናዛ ሁሉም በደስታ ነበር ማለቅ ያለበት ግን የእውነት እውነትም የህይወት መንገድ ሰላም፣ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴ ናቸው? ሁሉ ሰላም፣ ሁሉ መልካም ን እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። የህይወት መንገድ እንደቀጠለ ይገኛል። የህይወት መንገድ እንግዲህ እጅግ በጣም አስተማሪ፣ ተወዳጅ፣ ብዙ ነገር ያፈራንበት የሰላምን ፈገግታ የሰላምን ቅንነት እንዲሁም ደግሞ የእሩትን በጣም እጅግ መልካምነት የድብን መልካም ወንድምነት የህይወትን የቅርባይነት፣ የሳሚን የዋህባልነት የሳሮንን ደግሞ እጅግ በጣም መጥፎ ሴት። የሰው ልጅ ከላይ ሲታይ እጅግ ጥሩና መልካም ይመስላል። ለካ ውስጡ ሲታይ ደግሞ እጅግ በጣም አስፈሪ አስፈሪና አንገብጋቢ እስከ ህይወት ድረስ ለማጥፋት የሚዘጋጅ ነው እና እጅግ በጣም ብዙ ነገር እየተማርንበት ነው። ውዶቼ እናንተስ ከዚህ ድራማ ተፈጸመ ብቻ ሳይሆን ምን ተማራችሁ? እኔ በጣም ብዙ ነገር ተምሬያለሁ። ምክንያቱም የሰው ነገር የሰው እንደሆነ ሳሮን ምንም እንኳ ሀብታም ብትሆን ምንም እንኳ ያበደ በጣም ጠንበለል የሆነ ቤት ብትሰራም እንኳ ያ ቤት በራሷ ገንዘብ ጥራ ግራ ለፍታ ሳይሆን በሰው ደምና በሰው ለቅሶ ነበረ። እሱም አልበቃት ብሎ ፈጣሪ መግቢያው አይታወቅም፣ እኮ በየትንጣ በየትንጣ ስለማይታወቅ የገዛህቷን እንድትበድል የገዛህቷን እንድታሰቃይ አድርጎ በጸጸት ኩርትምትም አድርጎ ነው እንግዲህ በገዛ እጇ ራሷን አጥፍታ የሞተች። ሳሚ ሳሚ የእውነትም ጀግና ባል የዋህ እንደመሆኑ ጠንቃቃ ባል ቢሆን ኑሮ ምናልባት ሳሮንም እዚህ ሁኔታ ውስጥ አትገባም ነበር። ምክንያቱም ሳሚ የዋህ ነው እንጂ ነገር ግን ለቤቱና ለትዳሩ በጣም ጠንቃቃ ወንድ እንዳልሆነ በጣም ያስታውቅ ነበረ። ሩት ሩት ቤተሰቦቿን ሁለ ነገሯን ትታ የመጣችው ለፍትህ ብላ ነው። ሰላምዬ ምንም እንኳ ያው በሌላ በዝህ በማይሆን ነገር ይሄ በወሊ በሰው ጣጣ አማኝ ነኝ ብትልም እንኳ ለፍትህ ስትል ፖሊስ ነበረች። እስከ ዛሬ ማንም ያላወቃት ማንም ደግሞ ያልጠረጠረው ማን ነው እስኪ? ሳሮን ጭራሽ ፖሊ ሰላም ጭራሽ ፖሊስ ትሆናለች ብሎ የጠረጠረው፣ እኔ በፍጹም አልጠረጠርኩም ነበር። ምንም ቢሆን ግን ከእሩት ጋር እንደሚተዋወቁና ሩት ጋር ባንድ እንደሚሰሩ ተናገረች እና ዴቭና ህይወትም እጅግ በጣም ተገረሙ፣ እጅግ በጣም ተደነቁ። በእርግጥ ላደረጋችሁት ነገር እጅግ አድርጌ አመሰግናለሁ። ምንም ቢሆን ምንም እህቴ ያው በጣም ብዙ ወንጀሎችን እና ብዙ ነገሮችን አድርጋለች እና እኔ በማናችሁም ቂም አላስኩባችሁም። ስለዚህ በቃ ይቅር ብያችኋለሁ በማለት ዲል መለሰ። ህይወትም በእርግጥ መጀመሪያ ላይ ነግራችሁኝ በነበር እጅግ በጣም ደስ ይላል ነበር። ግን አንዳንዴ በቃ ህይወት እንድ ስለሆነ ሁን ያለው ነው የሚሆነው እና እኔም ይቅር ብያችኋለሁ በማለት ሚኪንም ሆነ እሩትንም እንዲሁም ሳሚንም ይቅር አሏቸው። ነገር ግን እዛ ቤት መኖር በፍጹም አልፈለጉም። ማዘሯ ደግሞ እጅግ ልባቸው ተሰብሮና እጅግ አዝነው ስለነበረ የህይወትን ልጅ ምትኬ ብለው እንደሰየሟት ዳይት ለህይወት ነገራት። ቆይ ግን እኔም ምልሽ እሩት እንዴት ነው? እኔና እህቴ እኮ የማይሆን ነገር ውስጥ ገብተን ነበረ። እሺ ሌላው ይቅር ወንጀልት መረምሪ ነው ይባል፣ ለፍትህ ነው ይባል፣ ለፍትህ ነው ይባል ግን እኔና ህቴ እኮ ትንሽ ነበር የቀረን ብሎ ሲላት አይ ወንድሜ እኔ አሁንም እጅግ በጣም የማከብርህና የምወድህ ወንድሜ ነህ ነገር ግን አንተና ሽዊ እኮ እንዳትገቡ እኔ ብዙ ነገር አድርጌያለሁ አይደል እረስኸው እንዴ እና ለዛም ነው ነገር ግን ከነገርኳቸው አንደኛ ነገር ሳሮን ፍትህ አታገኝም እና የሆነ ነገር ብላ ታበላሸዋለይ ብዬ ነው እንጂ ለሌላ አይደለም ግን እንደዛ ስላደረግኳቸው እጅግ አድርጌ ይቅርታ ጠይቃለሁ ወንድሜ እኔ አሁንም አንተ እንደ ወንድሜ ነህ በጣም ነው የምወድህ በጣም ነው የማከብርህ በጣም ትለያለን ህይወትም ብትሆን እንደዛ እኔ በጣም ብዙ ነገሮች አድርጌያለሁ ነገር ግን እንደ ህይወትና እንዳንተ እጅግ መልካም ሰዎችና ቅን ሰዎችን በህይወቴ አይቻለው ቅን በማለት እሩት ለዲብ ነገረችው። ዲብም አንቺም እጅግ መልካም ጥሩ፣ እንዲሁም ደግሞ ለፍትሄ ቆብሽ ነሽ እና እኔም ስለተናገርኩሽ ነገር እጅግ አድርጌ ይቅርታ ጠይቃለሁኝ። ስለ ሁሉም ነገር አመሰግናለሁ። ከዚህ በኋላም ቢሆን እንደ እህቴ እንደ ታናሽ እህቴ ተቀብዬሻለሁ አላት። እሷም ደስ አላት። ሚኪ ሚኪ ውጭ ላይ ተቀምጦ ከዛም በኋላ ሩት መጣችና፣ ታውቃለች፣ እኔ ጸጸቱ ሊገለኝ ነው። ሚኪ እኔ እኮ ሳሮን እንድትሞት በፍጹም አልፈልግም ነበር፣ ግን ፍትህ እንድታገኝና እንድትታሰር፣ ሁሉም ነገር ሰላም እንድሆን ነበር የፈለኩት ብላለችው። አለችው። ከዛ ሚኪም በቃ እሩት አትጨነቂ፣ እንግዲህ በዚህ ህይወት ላይ ሆን ያለው ይሆናል፣ አትሆን ያለው ደግሞ አይሆንም፣ እና አንቺ እኮ ምንም አላጠፋሽም በቃ ሳሮን ከፍትህ ይልቅ እስር ቤት ገብታ ወንጀሏን ከማመን ይልቅ እራሷን ማጥፋት መረጠች። ይህ ደግሞ የእሷ የህይወት መንገድ ነው እና አምኖ ከመቀበል ውጪ አምነን ተቀብለን ደግሞ ህይወትንና እንዲሁም ዳዊትን አይዟችሁ ከማለት ውጪ ሌላ የምናደርገው ነገር አንዳችም ነገር የለም ብሎ አላት። እሺ እነሱ ስታየው የአንቺና የኔ ህይወት ግን እንዴት ነው የሚሆነው? ስትለው ሲላል። ሚኪ እኔ ከዚህ በኋላ ከአንተ ጋር መሆን አልችልም። እንዴ፣ ለምን? ምክንያቱም ቤተሰቦቼ አንተን አይወዱሁም እና ያለ ቤተሰቦች ፍቃድ ደግሞ በፍጹም አላደርገውም ብላ አሰናበተችው። እንግዲህ ሩት ተሰናብታ፣ ሁሉንም ተሰናብታ ወደ ቤተሰቦቿ ስትሄድ ሚኪም ከውጭ መጣና፣ እንዴ እሩት ሳ ብሎ ሲጠይቃቸው ሄደች እኮ በጣም አዘነ፣ በጣም ተከዘ። እየሮጠ በጣም ብዙ መንገድ ሄደ። ቢያንስ የሰላሳ ደቂቃ መንገድ ይሆናል። እሩት ግን መታየትም ስላልፈለገች እሩት ሄዳለች። ሜኪም በጣም ደብሮት እና በጣም አዝኖ ነበር። ሳሚ ሳሚ፣ ይህ ሁሉ የኔ ጥፋት ነው። በጣም ይቅርታ። በቃ እዚህ ቤት ምን አለኝና እያለ ጓዙን እየሰታተረ ሳሮ መጣች። ለካ በህልሟ አለም ነው ታውቅ አለክ። እኔ እኮ ለትንሽ ጊዜም ቢሆን አንተና እኔ ተዋደን ተፋቅረን ነበር፣ ግን በጣም ጨካይ ነህ። እንዴት ብቻ ይን ትተወኛለህ? እንዴት አልመጣህም? እያለች ታስጨንቀው ነበር። እባክሽ ሳሮን ይቅርታ፣ እባክሽ ይቅርት አድርግልኝ። እኔ አንተን ይቅርታ አላድርግልህ መቼም ቢሆን እያለች ስታወራው ይሰማዋል። ቆይ ለምንድን እነዛን ሁሉ ይቅር ብለሽ ለምንድን አይ ታውቃለክ፣ እራሴን ለማጥፋት ስል አንተን ፈልጌ ነበር። መጀመሪያ አንተን ማየት ፈልጌ ነበር። ነገር ግን አንተ በፍጹም ልትገኝ ልትመጣም አልቻልክም አለችው። ከዛ እባክሽ እያለ ሲል፣ እንዴ አረ ተረጋጋ በቃ ሳሮን እኮ ሞታለች፣ አንተ በህልምህ ነው ብለው ሲሉት፣ በፍጹም ሳሮን አልሞተችም፣ ይሄው አለች እያወራችኝ ነው ብሎ ሲል፣ ሂዊም ደግሞ ምን አለችም ምን አለችም? እውነትም እኮ እያናገረችው ይሆናል። ስለ እኔ ምንም አላለችም አለች ወይ? አይ ስለ እናንተ ሳይሆን ስለ እኔ ነው። በቃ አሁን አይቻለሁ አለችኝ፣ እራሴን ለማጥፋት መጀመሪያ ላይ አንተን ፈልጌ ነበር፣ ነገር ግን አሁን አየሁ በቃቸው አለችኝ። ስለዚህ ሂዳለች ብሎ ተሰናበታቸው። እንግዲህ የህይወት መንገድ በዚህ ተፍተ